አዎ፣ አሁን እንግዲህ ተመልካቾቻችን እስኪ ድጋሚ ፓኬጁን እስኪ እናስታውሳቸው። ምን ምንድን ነው ያለን? ምንድን ነው ከርሻ እንጀምር፣ ከርሻ ይሻላል ከፍራፍሬ ይቻላል ከፍራፍሬ ብንጀምርስ። ፍራፍሬ ቤዛ ፍራፍሬ እንግዲህ ሙዝ አለን፣ ብርቱካን አለን፣ አቮካዶ አለን። ከእርሻ ፕሮዳክቶች ደግሞ ድንች አለን። ልክ ነው። ሙቀትና ጉልበት ሰጪ በትክክል። ፎሶሌ አለን። ምግብ ማጣፈጫ የሆነናል። ይጣፍጣል። ስንመገብ ራሱ እኮ ደስ የሚል ነገር አለ ሰው። ቲማቲምም አለን፣ ሽንኩርትም አለ፣ ቀይ ስር ካሮት አለ፣ ቃሪያ አለ፣ ነጭ ሽንኩርት አለ። ምንም የቀረ ነገር የለም። እነ ሁሉ ለአንድ ቤተሰብ ወይም ደውሎ ለሚያዙት በሙሉ በጣም አስፈላጊ የሆኑ የሚመከሩ ግባቶች ናቸው። ስለዚህ ያሉባቸው ናቸው። አዎ ጤናችንን የሚጠበቀን ጊዜያችንን፣ በዛ ላይ ደግሞ ገንዘባችንን ሴቪ ያደረግን ነው አይደለም። ምክንያቱም በአምራች ዋጋ በጣም በቅናሽ ዋጋ ስለሆነ ገንዘባችንም ነው የምንቆጥበው። ምንም ጥያቄ የለውም። ጊዜ፣ ገንዘብ፣ ጉልበት፣ ድካም ብዙ ነገር ነው የሚያስቀርልህ። ምን ግን ትንሽ ኤነርጂ እየቀነሰ ይመስለኛል። ምግብ መብላት አለብህ አሁን አይደለ? ደርሳል ነው ብዙ ረጅም ሰዓት ስቱዲዮ ውስጥ ነው እያሳለፍን ያለ ነው። እና ሽታው በጣም እንትን እያለክ ይመስለኛል ነው ወይስ ምንም አልተሰማም? ለዛ ነው እኮ አሁን በገና ሳትጀምሮ ራሱ የጠጋብ ስሜት እየተሰማኝ ነው አሪፍ ነገር ደሞ ቅድም እንዳልኩ ምንቴ እቃዎቻችንንም ለማጠብ የምንጠቀመው ሶሻል የእቃ ማጠቢያ ሳሙና እንዳላቸው ታውቃለህ። አው ስለዚህ፣ እሱም መርካቶ ቲቪ ላይ አለ። በሱ ነው እቃ እንግዲህ እያጠብን ደግሞ እዚሁ ኪችናችን ውስጥ ጽዳታችንን እየጠበቅን የሚገርመ ይሄን ደግሞ ባለፈው ስናወራ ነበርና የሶሻል የእቃ ማጠቢያም አለ፣ እንደገና ደግሞ የእጅ መታጠቢያም አለ። ከዚህ ምግብ ልናበስል ስንል ኪችናችን ውስጥ እጃችንን እንግዲህ በሶሻል የእጅ መታጠቢያ ታጥበን እቃችንን ደግሞ በ ሶሻል የእቃ ማጠቢያ አጥበን አጥበን ፏብለን ምርጥ ነገር አዘጋጅተን እዚህ እዚህ ቴብል ለሚቀርበው የሚቀርበው ክቡር ነገር ነው። እሱም እንቁላል ሳንዱችና ሌሎች ሌሎች ወሳኝ ነገሮች ናቸው። እና እቺ ስንት ሰዓት እንዳይበዛባት ብዬ ነው። እና እየሰራ ነበር አይደል? አዎ፣ ያው እያገዝን ነው። ሙያ እንዳለክ እያሳየ ነው። ምን ይደረግ ምን ይደረግ። የኔ ሙያ የሚመጣው አደጋ ሲከሰት ነው። ባይዘው ወይ ሰዎች ሆነ፣ አዎ፣ ከቦታ ሲለቁ እኔ እገባለሁ። ያበደ የፈጠነ ነው። በቃ ዘጠኝ አንድ በሉ ወዲያው ደውሉ። እንደዚህ አይነት ችግር ሲያጋጥም መርካቶ ቲቪ እኮ እንግዲህ ህይወትም ነው ያቀለለው ስንል በዚህም በዚህም ምክንያት ነው ምክንያቱም እንደዚህ ህይወትን የሚያቀሉ ሆስቶችም አሉ ለማለት ነው። ለዛ ከሆነ መርካቶ ቲቪ ህይወትን ያቀላል ስንል ምክንያቱም አሁን አንተ ምን ደውለህ ብታዝ እና እነኝን ሁሉ እቃዎች ቢመጡልን ለመስራት በጣም ቀላል ነው። ስለዚህ ምግብ ማብሰር ራሱ ምንም ጠቃላ አየሽ እኮ አየሽ፣ እኔ ጥናታዊ ስልታዊ ጥናት እያደረኩኝ ነበረ። እና እንዲህ እንዲህ እያልኩ እንዲህ እንዲህ እያልኩ ብዙ አይቻለሁ። እና እንግዲህ አሁን ትኩስ ነው። አስቢው ኦልሞስት በአምስትና በአስር ደቂቃ ውስጥ አለ በቀላሉ እንግዲህ እንዳልኩ እኮ ነው ቅድም ብዙ ጊዜ እንዴት ነው የሚያምረው ያምራል አይደለ ባለሙያ እኮ ነው እንትን ሽንኩርቱ ቲማቲሙ ቃሪያው ከለራቸውን እንደጠበቁ ነው ላ በትክክል ደግሞ እንዳልኩ ነው ነገሮችን በቀጥታ ቤት ድረስ ማግኘት ከቻልክ ወይ ወጥቼ ይሄን ረሳሁት የምትለው ነገር ስለሌለ ዋው አሪፍ ምግብ መመገብ ትችላለ ማለት የመርካቶ ፓኬጅ በሉ በሉ በሉ በሉ አሁን የፈጠነ ስልኬን አቀብሉኝ፣ ስልኬን አቀብሉኝ የሚል አይጠፋም በእርግጠኝነት። አሁን ቶሎ እያዘዙ፣ በዚህ ሰዓት ነው የሚጨናነቀው። አያችሁ ተመልካቾቻችን፣ ይኸው በዚህ ሰዓት ሁሉም ነው ለመደወል ነው የሚሯሯጠው። ለዚህ ነው እኮ እኛም ብዙ ጊዜ ተደጋጋሚ ኢትዮጵያ አምርት አቅም አለን እንችላለን። ያመርታሉ ገና እንልከዋለን፣ ኤክስፖርት እሱ ነው የምናደርገው። የኢትዮጵያ ምርቶች ደግሞ በጣም የሚገርሙ ናቸው። እሱን ደግሞ ሕዝቡ መጠቀም ይችላል፣ አለበት ለዛውም በጣም በርካሽ ዋጋ ቤታቸው ድረስ ሳይለፉ ሳይደክሙ መጠቀም ይችላሉ። የሚለውንም እንግዲህ መርካቶ ቲቪ እንደ ዋና አላማ አድርገው ይዞታል። ምን ጥያቄ አለ? እኛ ማምረት እንችላለን። የምንችለውም በምክንያት ነው። የምንችለውም አቅም ስላለን ነው። የምንችለውም ጠንክረን መስራት ስለምንችል ነው እና እንደዚህ ነው የመሳሰሉ ቆንጆ ቆንጆ ምርቶች ለምን ለምን ከመርካቶ ቲቪ ሸምታችሁ ህይወታችሁን አታቀሉ? ትክክል። ለምን ከእነሱ በቃ የሚጠበቀው መደወል ብቻ ነው። አትጡ፣ አትንገላቱ፣ አይድከማችሁ እኛ እና ቀላል አድከማችሁ እናቀላለንለጣንሁምን ቦጣቸው እኛ እያለን ምን በወጣችሁ። ስለዚህ ነው እነሱ ዘና ብለው ቴሌቪዥን ብቻ ይመልከቱ ባሉበት ሆኖ ቤትም ይሁን ስራ ይሁን ደውለው ብቻ ማዘዝ ነው። ከታች በምትመለከቱ ስልክ ቁጥር እየደወላችሁ አሁንም ማዘዝ ትችላላችሁ። እንግዲህ የያዝናቸው ምርቶች ውስን ናቸው ሁሌ እንደምንለው ስለዚህ ቀደም ብላችሁ መደወላችሁና ማዘዛችሁን አትርሱ። እኛ ያላችሁበት ድረስ በሰላሳ ብር ዴሊቨሪ ዘንላችሁ እንመጣለን። ምናልባት ደግሞ የስልክ መስመሮቻችን ሊጨናነቁ ይችላሉ። ያንን ደግሞ እንዲጠብቁ እንግዲህ አደራ አደራ እንላለን። ከ ደግሞ ይቅርታ ም ምክንያቱም ብዙ ደዋዮች ስለሚኖሩ ነው ሊጨናነቅ የሚችለው ስልካችን። ስለዚህ ያንን በትግስት እንድጠብቁ አሁንም አደራ እንላለን። ልክ መቶ 20 ሚሊዮን እና ከዛ በላይ ህዝብ ነው ሊደውል ሊያዩ የሚችሉ ይህን ፕሮግራም እና ብዙ ጠብ ፈላጊ ስላለው እናንተም እንግዲህ ደማትታዘሙን ተስፋ እናደርጋለን። በትክክል ደግሞ እንደ መርካቶ ቲቪ የመርካቶ የእርሻ ፓኬጅ እንድጠቀሙ አሁንም በደንብ ሪኮመንድ የምናደርገው ነገር ነው። ምክንያቱም ቅድምም ደጋግመን እያለን ያለ ነው ለጤና በጣም አስፈላጊ የሆኑና አንድ ሰው ሊያገኛቸው የሚገባቸው ነገሮች ስለሆኑ እየደወላችሁ ይህንን

በጣም ቀላል ነው ያለና ስለዚህ፣ ነገሮች በጣም ቀላል ያደርግላችኋል። ተጠቀሙ። ሲደውሉ ደግሞ ለስልክ ላይ የሚያነሱ ሰዎች በትክክል ለመናገር ያክል የመርካቶ የእርሻ ፓኬጅ ብላችሁ ምክንያቱም መርካቶ ቲቪ ሁሉም ላይ ፓኬጆች ነው ያሏቸው። እና ከዛም ውስጥ እንግዲህ ይህኛው መርካቶ የእርሻ ፓኬጅ ይባላል። ቅድም ያለው የቁርስ ፓኬጅ አለ። ስለዚህ ምንጊዜም ስትደውሉ እንግዲህ ስልክ ነው የሚያነሱት ሰዎች የመርካቶ የእርሻ ጥቅል ወይም የእርሻ ፓኬጅ ብላችሁ መናገራችሁን አትርሱ። በነገሮች ላይ ቪ ጨዋታን ጨዋታ ያነሷዋል ና ምን ተዛሬ መሰለሽ፣ በአዲሱ ዓመት ብዙ ነገር እናቅዳለን አይደለ? እንዲሁም ምንድነው ሰባት የህይወት ጎሎች ተብሎ ምናምን ሳይንቲፊካሊ ይነሳሉ እና አንዱ ከዚህ ውስጥ መሃል በአዲስ ዓመት የምናቀደው ጤናችን ላይ ነው። ሌሎችም ነገሮችን ጤናችን ላይ ስንሰናቅድ ጤናችን ላይ ስናቅድ ከዚህ በኋላ መርካቶ ቲቪን ማየት ደግሞ ሌላኛው እቅዳቸው ሆኖ መቀላቀል አለበት። ምክንያቱም ሰባቱንም የሚወታቸውን ክፍል አቅሎ በአንድ ፓኬጅ ይዞ መጥቷል። ስለዚህ ጤናቸውን ይጠብቃሉ። እንዳልከው ቅድም ብር ሴቭ ማድረግ እኮ የአዲስ ዓመት አንዱ። ስለዚህ በመርካቶ ቲቪ ብራችንም ሴቭ እናደርጋለን፣ እንደገና ደግሞ ጉልበታችንም እንቆጥባለን በደንብ ብዙ ነገር ነው የምናቃልለው። ብዙ ነገር ስለዚህ ያንተ ራሱ የአዲስ ዓመት ቅድህ ሂሳብ ነው አይቀርም አ መጠርጠር ውስጥ ያለ መጠርጠር ውስጥ ምን ጥያቄ አለው። አሁን አንተም እንግዲህ ደውለህ ይህን የምትወስድ ይመስለኛል። ብችል ያው ነው ሆስቱኝ፣ ይሄንን ዕድል አጣው እንጂ ብቻ ለማኖሮ ቆንጆ ነበር። እና ምክንያቱም ያው ውድ ተመልካቾቻችን ስለሚጠብቁ ቅድሚያ ለእነሱ ነው የምንሰጠው። እነሱ እያዘዙ እኛ እናደርሳለን። እኛ ባይሆን ተፍ ተፍ እያለን እነሱ ጋር እናደርስላቸዋለን። ያ እና ያንን ነው ለማለት የምንወደው። የአዲስ ዓመት ያ እቅዳችሁ ውስጥ መርካቶ ቲቪ መካተት አለበት። እውነቴን ነው የምላችሁ ተመልካቾቻችን፣ እውነት ለመናገር ይሄ በአዲስ ዓመት የመጣ ልዩ ገጸ በረከት ነው። እንዳያመልጣችሁ እንዳያመልጣችሁ ህይወታችሁን አቅልሉ። እውነት ነው እውነት አቅልሉ። ብቻ ሲሆን በቃ ሌላ ቃል እስቲ ሌላ ቃል በጣም በጣም እውነት አሜዚንግ ነው። በጣም ደስ ይላል። በጣም ብዙ አስረድተሃል። ይህንን ግን መቅመስ አለብን። እውነት ነው እውነት ነው። ከዛ ደግሞ እንትኑ ማዘጋጅልሃለሁ ሙዝና አቮካዶ እሱም አለ ይሻላል። በቃ ዛሬ ይሄንን ከበሉኝ እኮ ቀኑ ሙሉ ሌላ ነገር ላይ በጣም ምግብ፣ አትክልትና ፍራፍሬዎች ለጤናችን የሚሰጡን ነገር ሲገቡ ጠቀሜታቸው ወዲያው ነው ወደ ደም ስራችን ለመሰራጨትም ለመፈጨትም ቀላል ናቸውና በአንድ ሰዓት ውስጥ ወደ ስራ ይገባሉ። እንደ ሌላ ነገሮች እንደ ስጋው ምናምን አራት እና ከዛ በላይ ሰዓት ቁጭ ብለሽ አስፈጭኝ ምናምን አይልሽም ወዲያው ይገባል። ወደ አይምሮ ሲሳ በጣም ብሪሊያንት ነው የምትሆኝ። ጀት ነው ምናምን የለም አንድ ሁለቱን ነው መሰሩ። ብዙ ተመልካቾቻችን የመሰለ ቁርስ ከመርካቶ ፓኬጅ በሚሰሩ ግባቶች የተዘጋጀ ምርጥ ቁርስ ነው። እሷን አሁን ነው እንደዚህ እንዳማረን ደሞ በልተን በወዳችን ደግሞ እናጣጥማታለን። ያው መርካቱ ባፈራው የሶሻል ፕሮዳክት እጃችንን ፏ እናረጋታለን። እዚች ጋ እሱ ጋር የሶሻል የእጅ መታጠቢያ አለ። በሱ ታጠብ፣ ከዛ ደግሞ ፍሩት ይስራልክ። በጣም አሪፍ። ዛሬ በቃ ቆንጆ ቀን ነው የምናሳልፈው፣ ምክንያቱም ዛሬ ቀኑ አፈጻጸሙ ያማረ ነው። እዚህ ነገር ላይ የሚቀርበው ውድ ውድ ነገር ነው። ፍሩት ፓንች አይቀርም፣ እንቁላል ሳንዶች አይቀርም፣ ሁሉም ሙሉ ነው። ምንም ነገር የለም። ሁሉም ንጹህ ነው እንደምታዩት፣ ምንም የለም። አሁን የመቅመሻ ሰዓት ነው እንግዲህ ተመልካቾቻችን። መርካቶ ሁል ጊዜ ከቴሌቪዥን በላይ ነው የምንለው በዚህ ምክንያቱም ከቲቪ ከማየት ባሻገር እንግዲህ ሕይወታችንን ደግሞ ማቅለል የምንችልበት በደንብ በደንብ ለብዙዎቻችን የሕይወት መላ ነው። እንግዲህ እስኪ አንተ እሱን ቅመስ፣ እኔ ደሞ እኔ እየሰራውን። እሺ ቅድም እንዳልኩ ነው። ምንቴ እንግዲህ እቃዎቻችንን ለማጠብ የምንጠቀመው የሶሻል ምርት የሆነውን የእቃ ማጠቢያ ነው። እንግዲህ ተመልካቾቻችን እሱንም የክሊኒክ ፓኬጃችን ላይ ያገኙታል። ምንቴ እንግዲህ እየሰማኝ አይደለም። ከሱ ጣሙ ነው አይደለ እንዴ? ያረጋታው እም እም ዋው እንደዚህ አይነት ሄቪ፣ እንደዚህ አይነት ፓኬጅ፣ እንደዚህ አይነት የምግብ መስሪያ ግብአት ብርክት አይነት ሬትም ቦታ ያገኛሉ ብዬ ለማለት ከብደኛል። እውነት በጣም ልዩ ነው፣ በጣም ልዩ ነው። እውነት ነው ደግሞ፣ ለዛውም እንዳልነው ቅድም በርካሽ ዋጋ ነው። ስለዚህ ቀጥታ ከአምራች ስለሆነ ዋጋውን በጣም ብርካሽ ነው። በዛ ላይ ደግሞ እንደዚህ ሁሉንም ነገር ስለያዘ መስራት የምንፈልገውን ነገርም ቶሎ ኢዝሊ ሰርቶ ለመመገብም ያቀልልናል። ምንም ጥያቄ የለውም። ቀላል ነገር፣ ትኩስ ነገር ከገበሬው በቤታችሁ እያዘዛችሁ እንደዚህ መጉረጽ ትችላላችሁ ምን ግን ምንም ስለ ሙያ ት አልሰጠኝ ነው እኮ ሙያሽን በማድነቅ ነው። ስለዚህ እንግዲህ ተመልካቾች እነሱም እየደወሉ በማዘዝ ብቻ የሚፈልጉትን ቤታቸው ድረስ ይመጣላቸዋል። እንግዲህ አሁንም ቅድም እንዳልነው ሲያዙ የመርካቶ የእርሻ ፓኬጅ ብለው ማዘዛችሁን አትርሱ። ምክንያቱም ስሙ እዛ ስልክ ሲደውሉ ለሚያነሱ ግልጽ እንዲሆን የእርሻ ፓኬጅ ብላችሁ ትሉ። እነዚህ የምታያቸውን በሙሉ ቀጥታ ቤታችሁ ድረስ ይዘውላችሁ ይመጣሉ ማለት ነው። ምንም ጥያቄ የለውም። ከፍራፍሬውም ከአትክልቱም፣ ከሁሉም ነገር ለማዘዝ ህይወታችሁን ቀላል አድርጉ። ህይወታችሁን እንደዚህ ጣፋጭ አድርጉ። እንደዚህ አይነት ቆንጆ ግብአት በነገራችሁ ላይ ምግብ ለመጣፈጥ ወሳኙ ነገር ግብአት እንደሆነ ታውቃላችሁ። ይሄ ለእናንተ ምግብ ለቀባሪው ማርዳት ነውና፣ ቆንጆ እንደተባለ ኦርጋኒክ ጥሩነቱ ምንድን ነው? ኦርጋኒክነቱን ሳይለቅ ነው ቤታችን የሚደርሰው። ሶስት አራት ቀናትን በፀሐይ በብርድ የሚያሳልፍበት ሁኔታ ስለማይኖር የፈጠነ ቤታችሁ ስለሚገባ እንደወረደ ነው የምታገኙት። በቅ ደግሞ ታውቃላችሁ፣ አትክልትና ፍራፍሬ በቆየ ቁጥር የሚኖረው የኑትሪሽን መጠን እየቀነሰ ይመጣል። ያንንም ስለማይፈጥርባችሁ እንደወረደ ትኩሷን ወሳኛን ነገር አስኳሏን ታገኘዋታላችሁ። ለማለት ያህል ነው፣ አይደል እንደ እውነት ነው። ስለዚህ ከነሱ የሚጠበቁ አሁንም እየደወሉ ማዘዝ ብቻ ነው። የኛ ያሉበት ድረስ ይዘንላቸው እንሄዳለን። ምንም ጥያቄ የለውም።